ሰላም ሰላም የኒርቆች፣ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ዛሬ ደግሞ የመጣሁት ኪራን አንድ ፕራንክ ላደርገው ነው። ያ ፕራንክ ምን መሰላችሁ? በቃ እኔ ለትንሽ ቀን እናቴ ጋር ሄድና ልቀመጥ ነው። ከዛ ሁኔታዎችን አስተካክዬ መጥቼ ቀይኖ ስጃ እዛ እኖራለሁ፣ እዚህ መኖር አስጠልቶኛል፣ ደክሞኛል፣ በቅቶኛል እለዋለሁ። ምን እንደሚል አብረን እናያለን። ያው መቼም ፈቅዶ አይለቀኝም ብዬ አስባለሁ። እስቲ የሚፈጠረውን ነገር እናያለን። ደውዬላታለሁ፣ እየመጣ ነው። ወቷል ቶሎ ና እንፈልጋለሁ ምናምን ያልኩት ወቷል፣ እየመጣ ነው። እስኪመጣ ድረስ እኔ አንዳንድ ነገር ልበላችሁ እና ካሜራውም ማለት ነው፣ እንዴት እንደደበቅኩት ብታይ፣ ማንም ሰው መጥቶ ቢቀመጥ ካሜራ እንዳለ ሊጠረጥር አይችል፣ ማለት ድብቅ ነው ያደረኩት፣ ድብቅ እና እንዴትም አድርጎ ሊያውቅ ይችላል፣ ብቻ ሰራለታለሁ እና በደንብ ነው መሰራለት ይገባዋል። ባለፉ ያደረገኝም ፍራንክ አይታችኋል አይደለም? በሱ ቻናል እንጂ ቀልደኛ ገና ሰራለት አለውን ማ ደሞ ያቺ መቅድምም ትጠብቅ። እሷንም ባልሰራላት እኔ እንደው ገና ፍራንክ ነው የሰራቸው ሁለቱን አስደንግጫቸው፣ ምን አስለቅሻቸው ምናምን እንደዛ ነው ማደርገው። ቆይ ፍቃን ይጠብቁ ብቻ እና ብቻ ቪዲዮውን አይታችሁታል፣ የሱ ቻናል ላይ ያለውን ቁልፍ የወረወርኩበትን ቪዲዮ እዛ ድረስ ነበር ያናደዱኝ። እና እውነት ቁልፉን አርቄ ላለመወርወሩ ላ ከመጨነቅ የተነሳ በትንሹ ለመወርወር ሞክር ያለው ግን ሄደ፣ ቁልፉም ከጭንቀቴና ከንዴቴ ጋር አብሮ ተወረወረ። ብቻ በቃ እንደዛ ነበር ያለፈው። ልጁ አይመጣም በጣም እንዴ፣ በጣም ቆየ። ቶሎ ፈልጋለሁ አይደለም እንዲ ያልኩት ነው።

ምን ነው ሰላም? ምን ነው ሰላም? በሰላም ነው። እቤት ደህና ናቸው? ደህና ናቸው። ታዲያ ምን አድርግሽ? ሊሄድ ስለሆነ ነው? እስከ መጨረሻው ማለት እስከ ሳምንቱ መጨረሻ ነው? እስከ ወሩ መጨረሻ? እስከ መጨረሻው ማለት እስከ መጨረሻው ነው። ምንድን ነው የምትይው? ምን መጨረሻ ነው? ነው በቃ እስከ መጨረሻው እዛ ሂጅ እቀራለሁ። ምን ማለት ነው? ድንገት ተነስተሽ እዛ ሂጅ እቀራለሁ? ስራሽስ? እዚህ ያለሽ ህይወትስ በቃ እኔ ከብዶኛል፣ አስጠልቶኛል። እንዴ መረረኝ። ምኑ ነው የመረረሽ? ምኑ ነው የገበደሽ? ደስ አይልም ሁሉም ነገር። አልገባኝም፣ ማኪ ምንድን ሆንሽ? የተፈጠረ ነገር? በቃ ዳጊ ሊሄድ ነው። ድንገር ብዬ ነው ሳላሳውቅ። ቤት ይደብረሃል ብዬ አስቤ ነው። የምርሽ? ምን እንዲ? ለምን ደግሞ ትሄጂው? ይቀሄዳለሁ እኮ ለምን ስለአስጠላኝ ነው እንዴ? ከመቼ ወዲያ ማኪ እንደዚህ የምትይው? አስጠላኝ ሊሄድ ነው ምናምን። ቤት የተፈጠረ ችግር አለ? ቤተሰብ ጋር ነው? የለም ደህና ናቸው፣ ሁሉ ደህና ናቸው። ታዲያም ተፈጥሮ ነው ድንገት ተነስተሽ እሄዳለሁ የምትይው? በቃ አስጠላኛ ነው እዚህ መኖር። ምን ማለት ነው ማኪ? አስጠላኝ እንዴ? ብዙ ነገር ሊፈጠር ይችላል አይደል? ሁላችንም እኮ ያለውን ነገር ችለን ተቋቁመን ስራችን እየሰራን ያለን ልጅ፣ ማስጠላኝ ብለሽ ይሄዳል የምትይው? ቤተሰቦች ድንገት የተነሳ ስቴጅ አይደነግጡም እንዴ? እጅነ አይ ነግሬያቸዋለሁ። እናንተስማማ ጀመር እኔ እዛ በቃ እናቴ ጋሩ ያስበዋል። ስራ ወጥቼ ስገባ በቃ ሁሉም ነገር አዘጋጃጅታ ቡና ፍልታ ምናምን ትጠብቀኛለች። ማለት ይሄ የቡና ማፍላት ማዘጋጀት ጉዳይ አይደለም እኮ አይደል፣ ስራሽ ነው አይደል? እዚህ ያለሽ ስራ ትተሽ እዛ ምንድነው የምትፈሪው? አካውንታንት ሆናለሁ። አካውንታንት ማለት አርቱስ በቃ እኔ ደከመኛ እንዴ፣ ከዚህ በላይ የምላደርግ ማክ። ከመቼ ወዲህ ነው እንደዚህ ተስፋ የምትቆርጪው እንዴ? ቢያንስ ሌላ ይቀር፣ የጀመርሻቸው ስራዎችስ እንዴ? እንዴት ነው ድንገት ተነስተሽ ይሄዳለሁ የምትዩ? በቃ አላውቅም እኔ በጣም አስጠልቶኛል። ለዛ እናት የቤት እናት ያቅፋኝ ብንትን ብል ይሻለኛል እንዴ። ቆይ ምን ሆነሽ ነው ንገሪኝ፣ እስኪ ምንድን ሆነሽ? በቃ ሁላ ይናፍቁኛል። አይደለም እኮ ማ ይገባኛል፣ ግን ሁላችንም ከፋሚሊ ጋር ያለ ነው ሊነፍቁሽ ይችላሉ ሊከፋሽ ይችላል ምናምን፣ ግን ደግሞ በቃ ያለውን ነገር ተቋቁመች ነገ የተሻለ ነገር ለቤተሰቦችሽም ቢሆን ደስተኛ የሚያደርጋቸው አንቺ ነገ የተሻለ ነገር ላይ ማየት ነው አደለ ድንገት ተነስተሻ ሆነ ሄደሽ ሁሉን ነገር ትጀመጠ ውስጥ እነሱ ደስ የሚላቸው ይመስልሻል? ይቀበሉሻል? ልምጣ ብያቸው እ ባንክ እንፈልግልሻለን ና ብለ ደስ ብሏቸዋል። እንደ እ ልጅ አጠገቢ ሆነች ትሰራለች ብ እሱ ማኮማኪ ቤተሰብ የልጁን ጭንቀት አይፈልግም። የትኛውን ቤተሰብ ደውለሽ እንደዚህ ሆኛለሁ ከፍቶኛል ስትያቸው አትምጭ ድዱሽ አይችሉም። ግን አንቺ ነሽ ያለሽበትን ሁኔታ ስት ማለፍ የምትችይበትን መንገድ የምታውቂው አንቺ ነሽ። ስለዚህ እራስሽ ነሽ አመዛዝ ነሽ። ይህም ነገር ያልፋል ስሜታዊ ሆኜ መወሰን የለብኝም ማስተካከል እችላለሁ ነገ ብለሽ ለራስሽ መንገድ የምትችይው አንቺ ነሽ እ ቤተሰቦችሽ ሊገፉሽ አይችሉም ልጃቸው ነሽ እና ከማለት ውጭ ምን ሊሉሽ ይችላል። ግን ለምን እንደ ይህና ያለ እንደዚህ አይነት ውሳኔ የሚያስወስን ነገር ምን ተፈጥሮ ነው የከበደኝ በቃ እነሱ ናቸው ሲጀመር ነው ያለኝ። የምርሽ ነው ግን? አይ ሲጀመር ነው ስልክሽ ፕራንክ ነው። ፕራንክ ቁም ነገር ፕራንክ ትላለህ? ምንም ነው ነው አንድ ማኪ ቁም ነገር ብላችሁ ታው ማውራት ተጀመሩ እና ከዛ ግን ፍራንክ ነው ትሉኛላችሁ። ማኪ በቃ እሺ ይቅርታ፣ እኔ እንደዛ ማለት አይደለም እንዴ አንዴ መስሎ ነው ስልክ ስትይዥ በቃ ይቅርታ። እሺ ምንድን ነው የተፈጠረው? ለምን አናግሪኝ። በቃ እኔ የከበደኝ አስጠላኝ እኮ። ምኑን የከበደሽ? ማኪ ማለት ሁላችንም ተመሳሳይ ሁኔታ ውስጥ ነው። አይደለም አይደለም፣ እዛ ቢሆን ቢያንስ እስካሁን ሰርቼ የሆነ ነገር ይዛለሁ። ስንት ጊዜው ጽናት እንኳን ከተጀመረ ስንት ጊዜ ሆነ እ ስንት ጊዜ ይሰራል? እንደዛ የሚባል ነገር የለም። ተረጋጊ በቃ እግዚአብሔር የራሱ ጊዜ ያለው አደለ? ሁሉም ነገር ይስተካከላል። ምንድን ነው ተስፋ የሚያስቆርጥሽ? የተለየ ህይወትሽ ላይ ያብን ያደረገ ነገር አለ የሚያስጨንቀሽ? የምታሳድገ ልጆች አሉሽ። በቃ መሆን ያለበት ነገር በጊዜው ይሆናል። ኖርማል ነው። ለምን እንደዚህ ትሆኛለች? ይህን ያህል እንደዚህ የሚያስጨንቅ ነገር ካለ ይሆች ማላቆ የተፈጠረ ነገር ካለ ነገር ለምን ግራ ታገብኛለሽ? ምንድነው ምንድን ነው እነሱ ናቸው ነው ያለኝ። ሲጀመር እኮ ለምን ምን ተፈጥሮ በቃ እኛ ጋር ትኖር ያለሽ ሽማግሌ ይላካል። አሁን ተቀበይኛ ከዛ ተመለሽ ብሎ ሽማግሌ ይላካል ማለት ለምን ደም ይላካል? ላገባ ነው። ማንን ነው ታገቢ? ላከ አላቅም እነሱ ያውቁታል። እንዴ ዘሚ ለና አይደለሽ ሆነ ነገር ታጭ ቡና ምናምን ሻይ እንደ የማላውቅ አገባለሁ አላውቀውም። ማኪምን ጀምር እና ማንን ነው የምታገቢው? ድንገት ተነስተሽ ነው እንደምታገቢው። እነሱ ያውቁታል እኮ ይወቁታ። እስከዛሬ የማታውቂው ህይወት ውስጥ ያልነበረ ሰው ድንገት ተነስተሽ ማንን ነው የምታገቢው? አንተ ለዚህ አይነት ነገር ሲጀመር ነገርሽኝ አታውቂም እኮ አይደል? ድንገት ተነስተሽ ላገባ ነው የሆነ ሰው ማን ነው እሺ? ምንድን ነው የምታገቢው? ተወጃለሽ፣ ትታወቃላችሁ አላቀውም አላውቀውም ታዋቂው ምናምን ነገሮችን ያስተካክዬ ሽንግልናውን ተቀብለው መለስና ከዛ ትንሽ ጊዜ እዚህ ደግሞ ቆይቼ ቀይን ይዤ እመለሳለሁ። ጊዜ ማኪ፣ እየነገርሽ ያለሽ እየነገርሽ ያለሽው ነገር ፊልም የሚመስል ታሪኩ ነው። ማመን አልችልም። ብዙ አይነት ነገር በዚህ ዘመን ቤተሰቦች ባልመርጠውልሽ የባለፈው ቪዲዮ እኮ ነው። የባለፈው ቪዲዮ ምናምን ሽማግሌ እያስቸገረኝ ነው ምናምን አላልኩም ግን እሱን እነሱ በቃ ቪዲዮ ነው ብለው አላመኑ። የእውነት የሚያስቸግርሽ ሰው አለ ማለት ነው ምናምን ማግባት አለብሽ አሉ እንዴ? ማኪ ምን ማለት ነው? የባለፈው ቪዲዮ አታስረጃቸውም እንዴ? ጀስት ራንክ ነው እንደዚህ ነው የምንሰራው ምናምን ያቸው ነገርኳቸው። ግን አይ ልጅነን ያውቃታለሁ እንደዚህ ስታወራ ምናምን አለ። በቃ ታዲያ በሱ ምክንያት ሌላ መትጎጩ ነገር ውስጥ ትገቢ ነው ካልሆነ፣ የውልሽ በቃ አላቅ ማለት ቪዲዮ እንደሆነ እንዲያምኑ ወይ ደግሞ ጀስት ከኔ ጋር አገናኛቸውና ቪዲዮ እንደሆነ አብረን እንደሰራን ምናምን ልንገራቸው እንደ ማኪ ምን ማለት ነው? ቀን ተቆርጦ እኮ ይላካ እንዴ? ቢላክስ ታዲያ አንቺ ካልፈለግሽና ካላመንሽበት ለምንድን ነው የምታገቢ ነው? እነሱ ደስ ይላችኋል እኔም ከማታቅሶ ጋር ነው። ተረጋጋው ተምት ነው። ማን ነው የምታገቢው? ምን አይነት ሰው ነው? ኦ እንደዚህ አይነት ነገር አይገባኝም ማለት ምን ማለት አላቅም። አልገባኝም እንዴ። ስለ አንቺ እህት አንቺ ካላቦክሽ ማን ነው የሚያውቀው? የማላቁን እሷ ገባለው እያሉ አላቅም አለ እንዴ። አንቺ ነሽ እኮ ማወቅ አለብሽ። ጀመር እኔ እያመንኩሽ አይደለም። እንደዚህ አይነት ነገር ሊያስገድዱሽም አይችሉም ቤተሰቦች በዚህ እድሜሽ ድሜሽ አላውቅም። እንደዚህ እዚህ ስራ እየሰራሽ ፊልምን የሚያክል ነገር እዚህ እየሰራሽ ያለሽበትን ሁኔታ እያወቁ በአንድ የተነሽና ና አግቢ አይሉሽ። እኔም ማመን ይከብደኛል። እንዲህ እያሉኝ ነው እኮ። የአንቺ ውሳኔ ምንድን ነው ነው እኮ አሁን እሺ ማለት ነው እኔ ከነሱ ትዕዛዝ አለው በጣም እንጂ። ይሄ እኮ ከቤተሰብ ትዕዛዝ መውጣት አለ መውጣት አይደለም። የቤተሰቦችን ትዕዛዝ እኮ ማክበር እንዳለብሽ እኮ ነው የሚገባኛል። ግን ቢያንስ አናግረሽ ለማሳመን ሞክሪም። እንዴት ነው ብድግ ብለሽ እነሱ እንዳይከፋቸው ብለሽ የማታውቂውና የማትፈልጊውን ሰው የምታገቢው? ልክ ነው እኮ ግን። አንዴ እሺ ብያለሁ በቃ። ሁለት ቃል አሉ። እርግጠኛ ነሽ? የመጨረሻ ውሳኔሽ ይሄ ነው? ይሄ ምርሽ ነው? ዛሬ ነው በጣም እሺ ከዛስ፣ ከዛ ሽማግሌ ተቀብዬ ቀለበት አድርጌ ምናምን እመጣለሁ እኮ ከዛስሽ፣ አገባሽ ቤተሰቦችሽን ላይ ለማስደበር ቀለበት አድርግ ተስማማሽ፣ ከዛስሽ አግብተሽው ትኖሪያለሽ? እርግጠኛ ነሽ? ማኪ ተረጋጊ አሁን። ልክ አለሽ እንደማይሽ በሆነ ከራስሽ ጋር የለሽም። ተረጋጊ አሁን። ይኸውልሽ ብቻሽን መሆን ከፈለግሽ ብቻሽን ሆነሽ ጊዜ ወስደሽ አስቢ። ከራስሽ ጋር ሆኜ መጀመሪያ ከራስሽ ጋር ታረቂ። በዚህ ሁኔታ በዚህ ስሜት ሄደሽ አሁን ውሳኔ እንድታሱኛ አልፈልግም። ቁጭ ብለሽ ከራስሽ ጋር ማውራት ካለብሽ ብቻሽን ሄድልሻለሁ። ብቻሽን ነሽ በርሽን ዘግተሽ ቁጭ ብለሽ አስቢ። አሁን ለወጣ ነው ወደ ዋሳ ሌ በቃ ውሰንሽ እትሄጂ ነው ማሰብም፣ ድጋሚ ማሰብም አትፈልጊም ማትፈልግም ከራስሽ ጋር ማውራትም አትፈልጊም

ምን እንደዚህ አይነት ነገር አይገባኝም። ማኪ፣ እኔ ቤተሰቦችሽን አትስሚ፣ የቤተሰቦችሽን ትዕዛዝ አታክብሪ እያልኩች አይደለም። ግን ደግሞ ይሄ ህይወት ነው አይደለ? ቤተሰቦችሽ ስለፈለጉ እና የሆነ ሰው ስላወቁት እነሱ ስለመረጡልሽ ተነስተሽ ልታገቢ ነው። አንቺ በራስሽ ህይወት የመወሰን መኬለሽ፣ ትልቅ ልጅ ኮነሽ። ከዛስ በኋላ ምን አይነት ህይወት ነው የሚኖርሽ? ደስተኛ ሆነሽ ትኖራለሽ? በጣም እነሱ የመረጡልኝን ነው ማግባት እኔ ማኪ ማለት እንደ ሀሳብ ነው፣ እንደ ጓደኛ ጀስት ሀሳቤ ነው የነገርኩሽ። ውሳኔው አንቺ ነው። እኔ በአንቺ ውሳኔ ጣልቃ ልገባ አልችልም። ግን ያው ነገ የሚቆጭሽን ነገር ከምታረጊ ዛሬ ተረጋግተሽ አንድ ጊዜ እንኳን እንድታስቢበት ጥሩ ነው። እኔ ምንም እንድልሽ አልችልም። ውሳኔሽ ውስጥ ጣልቃ ልገባ አልችልም። የራስሽ ውሳኔ ከሆነ የመጨረሻ ሀሳብሽ ከሆነ ፋይን አሁ የመጨረሻ ሀሳብ። እነሱ አዶር ከጠየቁ እንዳነግራቸው። እሺ፣ ለምን ደግሞ ነግራቸው። ነገስ ማውቃቸው አይቀርም በአንዴ ስራሽን ጥለሽ ተነስተሽ። እኔ ምንም እየገባኝ አይደለም እኮ በቃ ስመጣ እኔ እነግራቸዋለሁ። ቀለበቱንም ሳይሆን ሁሉም ማውቃቸው አይቀርም። ስመጣ እነግራቸዋለሁ። እሺ አያ በቃቸው፣ የምርሽ ነው ወሰንሽ? በቃ ጣ ነው ዋሳቸው አትልም? እሺ ሂጂ አውሪ ከቤተሰቦችሽ ጋር ቢያንስ ያሁኑን። ሂጂ ግን ይሄ አገባለሁ ምናምን የምትይውን ነገር ተረጋግተሽ አውሪበት ል ቢልኝ የማይሆን ነገር አታድርጊ፣ እንደ ልጅ ተረጋግተች ቁጭ ብለሽ ከቤተሰቦች ጋር ነው እኔ የራሴ ሕይወት አለኝ፣ እንደዚህ እንደዚህ አይነት ስራ እየሰራሁ ነው ያለሁት፣ ሕይወቴን በዚህ መንገድ ነው መምራት የምፈልገው እና ቢያንስ የሆነ የማሰቢያ ጊዜ እንዲሰጡ ውስጥ ነገሪያቸው። ዳጊ ከሄድኩኝ እኮ በቃ ቀለበላ አድርግ ነው የሚሄደው። እነሱም ተስማምተው እሑድ ሽማግሌ ሊቀበሉ ተዘጋጅተው ተቀምጠዋል። ቶ በቃ ሲጀመር ታውቃለህ፣ እኔ ሰውን አንዴ እሺ ካልኩኝ ደግሜ ብማለት ይደብረኛል። ታዲያ ሁሉም ነገር ላይ ይሰራል። ህይወት እኮ ነው። ወይ መጀመሪያውኑ ቀስ ብለሽ ቆመሽ ማሰብ ነበረብሽ አ መጀመሪያ ቆም ብለሽ ማሰብ ነበረብሽ። አንዴ እሺ ብዬሽ አለው እንዴት ትያለሽ? ያላመንሽበትን ነገር ለምን እሺ ትያለሽ? አምነሽበት ፈልገሽ ከሆነ ፋይንሽ። ግን ስላልመሰለኝ፣ በአንድ የተነሳሽ እንደዚህ አይነት ውሳኔ የሚያስወስንሽ ፐርሰናሊቲ እንዳለሽ ስለማላውቅ ነው። ግን ከባድ አላውቅም። እኔ በአንቺ ቦታ በሆን ይህም በጭራሽ አላደርግም ማለት፣ በሰው እየፈረድኩ አይደለም። አንቺ ነሽ ያለሽበት ሁኔታ የምታውቂው። ግን እኔ እስከማውቀው ካለን ቅርበት አንጻር እንደዚህ አይነት ውሳኔ የሚያስወስን ነገር

ካህናት በአንድ የነሳን ያስወሰነሽን ነገር በኮድ ሲለኝ ነበር። ምንም የለም በቃ። እንደት ነው እየወጣ የምናረው? በቃ መቶ፣ የሚወስደኝ ሰው የእሱ ዘመዶች አሉ። እስከ ሐዋሳ ከነሱ ጋር ነው የምሄደው።

ስልሽ አላቅም በቃ ስቶሪ ምናምን ደግሞ ሲሪየስ ስትሆኚ ባሽ ሲመጣ ምናምን በቃ ልጅ የምራ ነው እያልኩ፣ ማን ነው የጀመርኩኝ ግን አላቅም። እስካሁን ድረስ ስቲል ኮንፊውዝድ ሆኜ ነበረ። የምራ ነው አይደለም የምራ ነው፣ ምክንያቱም እኔ እንጂ አላውቅም፣ ኢክስፔክት አላደርግም። ግን ሀሳቡ አሪፍ ነው። አግቢ ፕራንክ መሆኑን ባቅኖረ መጀመር ሆነ አግቢ ነበር ተሰብሰቢ እድሜ ድሜሽም እየሄደ ነው። ተሰብሰቢ፣ አግቢ። ገና አድሜ ገና አንቺ ነሽ። ተሰብሰቢ ግን እኔ ይሰራልሻሉ፣ አገኘሻሉ እንዲህ ተጫውተሽብኝ

በዚህ ሁኔታ ትሄዳለህ፣ ምናምን ስቲ ደብሮኛል እና ግራ ገባኝ። ምን ልበልሽ? ያነሳሽው ኢሹ ደግሞ ሲሪየስ ኬዝ ነው። አሁን ከፋሚሊ ጋር ነው የሚገናኝ ነገር። አትሄጂም እንቢ ብዬ ላስቀርሽም አልችልም እኔ ማንኛውም። ግን ግን ደብሮኛል፣ ቅር ብሎኛል። ግን ሂሳብሽን አወረድልሻለሁ አንድ ቀን። የት ልንከርሽ? በምን አይዲያ? አሁን ከእንግዲህ አልደነግጠኝልህም በቃ አገኘሻለሁ በፈልግ አገኘሻለሁ። ያገኘ ልቀምራት አርግኝ እኔ እኔ ለሰው ፕራንክ ሳስብ አዝናለሁ። እና ላለ ያለ ፕራንክ ነው። ልክ እንደባለፈው ተመታው። አሁን እንዳጠብቅብሽ እንዳከብድብሽ እያለች ከባለፈው በላይ ምንም የጠበቀ ፕራንክ የለም። እንደው ይሄ የእኔ በጣም ትንሽዬ ፕራንክ ነው። ትንሽዬ በኪሎ ነው፣ ወደ ቆ ነው እና ተረብሽ እንጂ ይመች እናንተ፣ የሚመቻችሁ የአራዳ ልጆች ኮሜንት ጻፉላት፣ እኔም ገብቼ ስለማየው ኮሜንት ጻፉ። ቀጣይ ምን አይነት ጠንከር ያለ ፕራንክ እንደምንሰራት ጻፉ ጋይስ። ኮሜንት ከጻፉማ አነበዋለሁ፣ አወቁት። በቃ በውስጥ ለእኔ ለእኔ ጻፉልኝ እሷ እንዳትሰማ። ሻል ያለ ፕራንክ ግን አግቢ አግቢያ እንጂ የሆነ ሽማግሌ ሰውየ ሄደሽ አግቢ፣ እሱ ነው ይሻለሽ። አጠቅመንም እዚህም ጎል ብላ ሄዳት አግባ ሠርግን ብላ አ አለ መብላት ግን በዚህ ሁኔታ